ጫልቱ ስለ እኔ ማውራት አልችልም። ኤክስ ሀዝበንዷ ጓደኛ ነው። አሪፍ ሰው አላይክ የተጎድጋይ መስፍነውን ጓደኛ ነው። ኤክስ ቦይፍሬንድ አክቹዋሊ ዘር መስ ቀለበት ገዝታ ለራሱ አርጋለች። ኤኒዌይ ግን ስለ አንድ ዓመት ምናምን ቆይቼ ጓደኛዬ ነው። የጋዝኖቼ ጓደኛ ነው። እስከ ስራው ምናምን ልነግራችሁ እችላለሁ። እስከ ስልኩ እስሙ ስልኩ ባክቶ ኪዶ ቶፒክ ኦኬ እነና ይህን ነው ስለማሜ ነበር ያረጉት ነገር ምናምን በጣም አሽላልቶ ነበረ ምናምን እና ሶስታችን እናምራለን ሲሉም ትዝ ይለኛል። አንድ ቀን ስራ ቦታ ነበርኩኝ ላንች ብሬክ ላይ ኪዱ ባርችና ቤታ እንዴት እንደሚያምሩ እንደማይጣሉ እንዴት እንደሚዋደዱ ሲያውሩም ትዛለች ያ እና ሌላኛው ቶፒክ ግን፣ ዛሬ ሆዴ ሀጫሉን ሲናገር ነበር። ና ሀጫሉን እንዲናገር ያደረገችው ጂጂ ክያ ናት። ከጂጂ ክያ ጋር አልተጣሉ። በውጭ ይጣላሉ፣ በውስጥ ይነጋገራሉ። ሀጫሉ ዛሬ እንዲሰደብ ዛሬ እንዲሰደብ ያረገችው ጂጂኪያ ናት። እውነቴን ነው የምላችሁ። በውጥ ይጣላሉ፣ በውስጥ በውስጥ ይነጋገራሉ። አየሩን ለመያዝ ያ አየሩን ለመያዝ ዩቱቡን ይሄን ቲክቶክ ላይም ደግሞ ቪውን ለመሰብሰብ ድራማ ይፈልጋሉ። ጂጂኪያ ሀጫሉን ዛሬ ያሰድበሻል፣ ግን ይብቃሽ፣ ይብቃሽ፣ በቃ አያሳዝንሽ ፊልም እየሰሩብን ነው። ያ እና እኔ ስለነሱ ማውራት አልፈልግም። በጣም የሚደብሩኝ እዚህ ጀርመን ስላሉት ሰዎች በጣም ያስጠላሉ። እራሳቸውን አያከብሩም። እንደውም አሁን በጣም እያከበርኩት የመጣሁት ፍሬን ነው። ፍሬ ትንሽ ሞር ላይክ ባክቦን እያመገብቶ እራሷን እያከበረች መታለች እና ይሄንን ነው ይሄ ወላቅ አጫሉን የምናገረቅ ይገርማል። አጫሉ በቲኔጅ እያለ የፖለቲከኛ የፖለቲካ እስረኛ ነበሩ። እኔ ሃጫሉን ታዋቂ ሳይሆን ያገኘው ታክሲ ውስጥ እና ሂዝ ሪሊ ላይክ ቬሪ ሀምቦ ጥሩ ሰው። እዚህ ዲሲ ውስጥ ሃጫሉን አግኝቶት ያልወደደውን ሰውን ያላቅ አይኖ። ለፖለቲካ ብሽሽቁ ሃጫሉን ይዛችሁ ሌላን ኦሮሞን ማናደድ ምናምን ልትሞክሩ ትችላላችሁ። ብሽሽቁንም ተጠቅማችሁ ኮይ ልሰሩ ትችላላችሁ። ግን ግፍ ነው። ልጆች አሉት፣ ሚስት ያለው እናት አባቱ በሕይወት አሉ እና ተውት፣ በቃ ተውት፣ ይረፍበት። ፍትሕ እንኳን ያላገኘ ነብስ ነው እና በጣም እኔ አንጀቴ ይቃጠላል። እኔ ስለሱ እቺ ደግሞ እንትን አጫሉን ታሰድባለች እና ያ ጆከር ካርድ አደረጉት ላይ ኦሮሞ ልጆችን ለማናደድ ሰው እጄ እዚህ ላይ ከማን ብር ተቸገረሽ፣ ጎፈንድ ሚን ሰብስብልሽ። ከዛ ተስፋ የቆረጥኩት ለቤት ታዩ አግዘሽ ቬሮን ካ ትክክል ነበረች ብለሽ እኔን ስትናገሪ የዛን ጊዜ ተስፋ የቆረጥኩት። ዱጋዳ ምች ከተሻለችሽ ግን በቃ ይሄ ሳይድ ምግብ የለውም አውቃለው። ኦሮሞ ሳይድ ጊፍት አይሰጡሽም፣ ገንዘብ አይሰጡም ኦሮሞቹ ይህ ማለት ኦሮሞዎቹ ዲፕረስድ አይደሉም፣ በትዳራቸው ደስተኛ ናቸው፣ ሚስቶቻቸውን አስፈቅደው ጊፍት ይሰጣሉ ማለት ነው። እና ኦሮሞን አናደሽ ኦሮሞን ሰድበሽ አሰድበሽ የምታገኙ ገንዘብ አንቺ የምትዋረጅበት ይሆናል። ነገሩ አንድ ሰው ለልጆቹ ያልሆነ ለማን ይሆናል? እውነት ነው። በእኔ እጅ ሞልካኛለች እኔ ስሷናት ተደብቃ የምታወራው ግን ይኖ አጀንዳ ሲሆን ሀጫሉን ሜንሽን የሚያደርገው ከዚች ጋር ስለሚጣላ ነው። ተጣልተው ደግሞ አይደለም ለቲክቶክ ገንዘብ ብለው ነው። ለቲክቶክ ገንዘብ ብለው በውጭ ይጣላሉ፣ በውስጥ ይታረቃሉ። በውስጥ ተነጋግረው ነው አየር ለመያዝ ያሁን ለእብደት ደግሞ ሰለቸኝ። ያ ይሰለቻል። ይህ ሰው ደግሞ እኔ ራሱ ስለሱ ላወራ ራሱ እኔ ራስን ማዋረድ ነው። ይቅርታ አርኩልኝ። ይህ እኮ ቀዩ አክሊሉ እኮ ነው። ይህ እኮ አክሊሉ እኮ ክብር አለው። አክሊሉ እኮ ብልቱን ሽጦ የሚተዳደር አይደለም። አክሊሉ እኮ ሴት ልጅን ያከብራል። በነገራችሁ ላይ አክሊሉ ጨዋ ነው። ያ ስለዚህ ይሄ ገላውን ሽጦ አዳሪ ቆሻሻ ወንድ፣ የወንድ ፈላጭ፣ በጣም ሰነፍ በሴት ገንዘብ የሚኩራራ እረ፣ ከእነዚህ አይነት ወንድ ጌታ ይጠብቃችሁ። በጣም ያስጠላሉ። በጣም ታስጠላላችሁ። ይሰለቻል። ይህን ገዝታልኛ እንደ ቲኔጀር ልጅ ማለት እኮ ነው። ታደስ ይህን እኮ ልታፍርበት ነው የሚገባው። አሁን እኔ አሁን ጂጂ እንዲህ ነው እንዲህ ነው ብላ ስታወሪ ልታፍሪበት ነው የሚገባው። ጩቤ ያወጣብኝ። ያሳፍራል፣ ያሳፍራል። በቃ የሆነ የለም። ስለ ወንድ ከአንቺ ጋር ስላሳለፈው ወንድ የምትኮሪበትን ነው የምታወሪው እንጂ የምታፍሪበትን ነገር አይወራም። ከኮምፒውተር ጋር ነው። ከንቱ በላት ከንቱ እኔ ደግሞ እሷ ወንድ ፒክ ላረግ መሄድ ነው ብላ በባስ የምትሄደው ነገር ነው የሚገርመኝ። እንጠይቃት ስ ወንድ እንዴት ነው በባስ ሄደሽ ፒክ የምታደርጊው? እግዚአብሔርን አንድ ቀን ወንድ ፒክ ላረግ አሰፋሪ ሴት ሴት እንደተዋረደ በጂጂ ክየ ው ሰማሁ እኮ በባስ ሄዳ ማለት ነው በባስ ሄጄ አስባችሁታል? ሄጄ ላይክ ስፕሬሶ ማርቲኒ ጠጣች። በባስ ሄዳ ባስ ውስጥ ቲክሮ ቲክቶክ ሰርታ

ሄጄ ስፕሬሶ ማርቲን እየጠጣው ሌላ ቲክቶክ ሰርቼ ምናምን ምናምን፣ ከዛ ልክ እዛ ደግሞ ሬስቶራንት ስትገባ ፈርኮት የምትለብሶስ ነገር ፈርኮት እኮ እንደነ ጄነፈር ሎፔዝ እኮ ፐርሰናል ድራይቨር ሊሞ ድራይቨር ምናምን ያላቸው እነሱ እኮ የሚለብሱ፣ በባስ ሚሄዱ ሴቶች አይለብሱ። ይሄ ኤክስፐንሲቭ ፈር ለበሱ፣ የመኪና ዋጋ የሆነ ፈርኮት ለብሳ በባስ ሄዳ ለማንኛውም ይወድ ራሷን የምታከብር ሴት ኤክሰርሳ በእውነት የነዛ ምት ለብሻቸውን ፈርኮርቶች ቢሸጡ መኪና ይገዛሉ። ሪል ከሆኑ ማለት ነው። ሪል ከሆኑ መጀመሪያ መኪናው ይቀርማል ብዬ ነው። ከሰው ጋር ተጋፍተሽ ምናምን ተጠጉልኝ ብለሽ በባስ ሄደሽ ፈርኮት ለብሰሽ እንዴት ይሆናል? ወይ መስል ነገር እንታይ ኮነን ሰልቫጅ ነው። እኛ ምን እናውቃለን? ግን ይደብራል። ለማንኛውም ከእኔ የምትማሩ ጂጂ፣ ስትለያይ መልካም ነገር የሚወራለትን ወንድ ያዥ። ስትለያይ ረሱ ይሄው ምናምን የሚባል አሁን ያንቺን ስትለያየ ይሄ የሴት ቤት ክራይ ፈልጎ ትራንዚት እያረገ ነው። እሷን ፈልጓት ነው እንዴ? ትራንዚት እያረገ ነው። የኮለንን ዶሮ ወጥ የበላ የሊቢያ ደግሞ ቀማኛ ምናምን የሆነ የሊቢያ ደላላ፣ ትራፊ ሌባ ምናምን ለልጁ ያልሆነ ሴት ደብዳቤ ምናምን ብለን ነው ስለ ምህራዊ የምናወረው አይደለም። ስለዚህ እንደዚህም የወራለትን ወንድ አትያዥ። የተከበረ ከአንቺ ጋር ሲለያይ ወይኔ ወይኔ ያጣችሁ ምናምን የሚባልለትን ወንድ ያዥ። እድሜሽ እኩያሽ የሆነን ወንድ ያዥ። ከአንቺ ጋር ታይምን ስፔንድ ሚያደርግ ማይቀጠቅጥሽ፣ ማይደበድብሽ፣ ፓንቺንግ ባግ ማያደረግሽ፣ ሪስፔክት መያረግሽ ፍራጃይል እንደሆነሽ የለም እድሜም አለ ገብቶሻል። አሁን ውጭ በሩን እና አጥሩን ምናምን አስተካክለሽ ሊሆን ይችላል እንጂ ውስጡ እኮ እንደ ዮናስ ሙሉ የሆነ ነገር እኮ ይሄኔ እንዲህ ብሏል እና ስለዚህ ያንቺን እድሜ ኮንሲደር የሚያደርግ ገብቶሻል። አብሮሽ ሚዝናና ኦልሞስት የመጨረሻ ስልሳ ፐርሰንት እድሜሽ ኖረሻል። በእውነት ስልሳ ፐርሰንት ኖርሚዋን ከኖረች እኔ ላንቺ ዊሽ ማድረገው በቃ ህይወትን ቱ ደ ፎለስት አብሮሽ ሚኖር ብራንች ይዞሽ ሚወጣ ቸርች አብሮሽ መሄድ፣ ሻፒንግ አብሮሽ መሄድ ፍላወር ምናምን አብራችሁ መኮተኩቶ ምናምን ነው እንጂ ይሄ ወላቃ ፍንዳታ ላይክ ፓንት እንኳን የለውም ያልሽሆኑ አይደለ? በጣም ቆሻሻ ገላውን ማይታጠብ ምን ይሰራልሻል? ለምን ትዋረጃለሽ? ለምን ራስሽን ታዋርጃለሽ? ሲሜን ያጠፋችው ምናምን ምንድን ነው? ምን ስም አለሽ አንቺ? አስራ ስድስት አመት ሙሉ ተሳዳቢ የሆነች የማቀሽ ምን ስም አለሽ? የትኛው ስምሽ? የትኛው ሌጋሲሽ? እና ይሄን ነው በቃ በአውሮፒናል ፒክ አረጎ ያለው ስታይ ኮሪካር ምትስች ምትቆስች ነች ጅ ሄሊኮፍተር እኳ ብለሽ እኮ ምትፖስች ነች ረዘሽ በእውነት እኔ አሁን እዛ ጀርመን ያላችሁ እንደው የምታሳዩን ነገሮች ምናምን ውጭ ሀገር እንዳላችሁ አይ ዶን ፊል ኢት ታሳዝኑኛል። ጨርቆስ ያላችሁ ነው የምመስሉት። እኮ ጀት ነው በፕራይቬት ጀት ምግብ በለው እርስ ሶ ፈኒ እኮ ዲነር ፕራይቬት ጀት ውስጥ በለው። አስባችሁታል? ምግብ እኮ ሲቀርብላቸው ኢት ሀስ ቱ ቢ ሀድ ን ፍሬሽ ራይት ፕራይቬት ጀት ውስጥ ይታለ

በማስሄዳ እኮ ወንድ ፒክ ምታረገው ውርደት እኮ ነው። በታክሲ ደግሞ ሲሄዱ አይታችኋል። ከኋላ እንደ ኢትዮጵያ በእውነት እዚህ ምን ኮንዶሚኒየም ኮየፎጭ ኮንዶሚኒየም የሚሄዱ ይመስላል። አራት ሆኖ ሁለት ብሎ ምናምን በአንድ በቺካቸው ቁጭ ብሎ እንደዚህ ብሎ ምናምን የሚሄዱትስ ሊጨፍሩ በእውነት ኮየፈጭ በእውነት ወላድ ሊጠይቁ እኮ ነው ይመስሉት። ሊጨፍሩ እኮ ነው ጀርመን ያሉት ጉዶች እንጂ አንድ ቀን እየወጣሁ ኖራት ታያላችሁ። ለብሰው ብላ ታክሲውስ ሲገቡ ሶስት ሰው ከኋላ ቁጭ ብሏል።

ነጭ ፈረንጅ ብሎ እኮ ነው። ፖሊሽ ያሳዩናል፣ ሮማኒያን፣ ክሮሽን ምናምን በቃ ከነጣ ፈረንጅ ነው ትክክለኛው ፈረንጅ። ፍሬ ኤክስ ሀዝበንድሽ ነው ሂል ጫማቸውን በእጃቸው ይዘው ሲሊፐር አድርገው ሸንከል ሸንከል እያሉ ባስጠበቀ ከድ ብለስ አሜሪካ

ዎችን ቅፈላ ነው ያለሹ። ብቻማ እዚህ ደግሞ እኮ ሜካፕ አርቲስት ብላ የኪም ካርዳሽን የኪም ካርዳሽያን እኔ እዛ ላይ ሱ ስላለ ነው እዛ ቪዲዮ ላይ ሱ ስላለ ነው እንጂ አይሆነ ፖስት ከፈቀደልኝ የኪም ካርዳሽያን ሜካፕ አርቲስት ለሆን የእሷ ቲም ማለት ነው። የኪም ካርዳሽያን አንትራጅ ልትሆን ማለት ነው። ማ ክላውን ሜካፕ ቲክታክ ላይ ሀብታም ማን አለ? ገሊላ ሀብታም ናት፣ ገሊላ ሀብታም ናት። በእውነት እና የኪም ከራከራገዳሽ ያለች ከረካሸን እንደዚህ ነገር ማለት ዳአክስን መጀመሪያ እንግዲህ ሜካፕ አርቲስት ምትኝላትን ሴት ስሟን ሳታቂ፣ እንዴት ነው የምትሰክሽን? እናቱ አረ፣ እነዚህ አረ፣ መጣ ደግሞ። ስሟ ማን እንደነበር ታውቃላችሁ? ቹቹ ነው ስሟ፣ ጂጂ። በነገራችሁ ላይ የሰፈር ስሟ ቹቹ ነው።

ጠረጊ፣ አፍሽ እያወራሽ አትበይ። እንደ ዘንዱ ኬታል ዲስካስቲንግ። ይሄ እንደዚያ፣ እንዴት ሰው እንደዚህ እያለ ያወራል? አፈንጫሽን አቁ፣ ይብቃሽ። አፈንጫሽ ቁንጮ ነው ያሰራሽው፣ አሪፍ ነው፣ ይበቃል። ግን ያላቸው አፍንጫዋ ት እንደ ማይክል ጃክሰን እየሆነች ነው። እንደ ማይክል ጃክሰን እንደ ላቶያ ጃክሰን እየመሰለች ነው። ፊቷን ሞዲፋይድ ከማረጓ የተነሳ ፈገግታ ደግሞ ላሳይሽ። በነጽ ይሄ ሆድ አርቴፊሻል ላሽ ትላለች። ምን ባለጌናት በጌታ ስም እምብርት እዚህ ጋ ይሆናል። እምብርት እኮ እዚህ ጋ ነው አይደለ? እያየች ነው። ጅ ባለጌ ናት። ሴልታ ምስክሬ ውስጥሽ የሞላው ምንድን ነው? ብርትሽ ቀና ችላት። በኢየሱስ እመቤት ድረሽ አስማችሁት ለዚህ። ቆይ ቆይ ቆይ ቆይ፣ እያት በሏት፣ እያት በሏት፣ ትንቀር እያየች

እኔ ግን ማለት ነው ጋይስ ይህ ሰውዬ እኔ እንኳን ገላዬን ሊነካ እኔ በስክሪን ፊቴ እንኳን ሲነካው ይጨንቀኛል። ጌታ ምስክሬ ነው። ይህ ሰውዬ እንኳን ገላዬን ሊነካ በስክሪን በስክሪን እራሱ ላይ ፀጉት ገና እንኳን ገላዬን ሊነካ ማለት ነው እግዚአብሔር ምስክሬ ነው። እንኳን እኔ ሊነካ በአንድ ስክሪን ውስጥ እኔ እና እሱ ጌታ፣ ዲስካስቲንግ በእውነት እኔ እኔ እኔ ሰው መርጣለሁ። በእውነት እኔ እኔ ሰው መርጣለሁ። ይቅርታ ሰው መርጣለሁ። ይሄ አስባችሁታል? ገላዬን ሊነካ የኔ ገላ ደግሞ ክቡር ነው። ጂጂ ኦኬ፣ ሴት ትወጃለሻለች። እንግዲህ እሷ ታውቃለች። ሴት ማንም እንደሚወድ ባለጌ ናት እኮ በቃሽ ሴሰኝነት ጭንቅላት ሞልቶ ትኩል ወይ ጂዬ፣ በእናታችሁ ሄዱና ጥርሴ ኦል ናቹራል ነው፣ ልኬያችሁ አላውቅም። በጌታ ይቅር ይቅር፣ ፕላስቲክ አይደለም። በእውነት እኔ ስትበላ ነው የምታሳዝነኝ። እንደ እግዚአብሔር ሰላሌኮ ስትበላ በዛ። ይሄ ፕላስቲክ ጥርስ ስጠኝ። አንገቱን ማለት ነው፣ ቅርጭጭ አድርገው ልጁ እዚ ጋ ብሩዝዶ ነ በእውነት ፖስቶል ጂጂዬ፣ አልችልም። ማይ ስማይል ኮንታጅስ በነገር ላይ ፎር ፍሪ ነው ያለ። ይሄ ጥርስ በነፃ ነው። ጂጂ፣ ይሄ ጥርስ በነፃ ነው። ሀዊ ግን አቃጣሪ ፍላጎቷ እሺ ገ ሰላችሁ እንደምሳቀቅ ያውቃሉ። ይሄ ሞር ሴክሱአላይዝድ የሆኑ ወሬዎች ስለሚያሳቅቁኝ ሙድ እያያዘችብኝ ታስፈጅ። ይሄ ባንድ ሊደረግ ነው። እንዴት እንደዚህ አይነት ወላቃ እኔ ኮራሴና ከምን ጎላለሁ? አሁን መራዊ ማወራት ራሱ አይፈቀድልኝም። አሁን ስታስቡት እንደ መራዊ አይነት ወንድ ወንድ የሆናችሁ ከምን ትጎድላላችሁ? ቢመጣ ቢሄድ እንኳን እሱ ምን የመሰለው እራሱ ቢሄድ ስ ኦኬ ህይወት ይቀጥላል። ከሱ የበለጠ ታመጫለች። እንደ እንዴት ውዳቂ አረ ይደብራል። ወይ በእውነት እንደ ለመራዊ ጂጂ እንደድሮ እነዛ ሽማግሌ ፖለቲከኞች ይሻሉሽ ነበር ጌታን በእውነት እንደ ድሮ ሽማግሌዎቹ ፖለቲከኞቹ ይሻሉች ነበር። ጀጂዬ አሁን እኮ ተሰቃየሽብኝ እኮ ፍንዳ ተይዝሽ ኖ ኖ። ሰማያዊ አፋ ውስጥ ስንት ጥርስ ነው ያለው? ይህን ጥርስ ግን ቆጥራችሁታል? እኔ አርባ ሰባት ምናምን ላይ ደርሼ እኮ ነው ባለፈው ሙቭ ስታደርግ ዲስትራክትድ የሆንኩት። እኔ ሰላሳ ሁለት ብቻ አይመስለኝም ይሄ ሁላ ጥርስ እግዚአብሔርም